ያልናቸው ላት በለኝ ፊትህንም ከእኔ አትመልስ። ኃጢአቴን ማረቅልኝ እንጂ በነብስ በስጋ ከሰራሁት ኃጢአት ያንጻኝ። አሁንም የእኔን ኃጢአትና የህዝቡንም በደል ይቅርትል ዘንድ ለምንሃለው ማል ደማል ወደ ፈተና ማታግባኝ። አቤቱ አትጣልን፣ ተስፋዊነት አታሳፍረኝ። የመንፈስ ቅዱስን ሀብት አሳድርብኝ እንጂ በቤተ መቅደስ ቆም ዘንድ ኃጢአቴንም በደሌንም ለማስተስር በግልቦና ንጹሕ መስዋዕትን አቅርብል ዘንድ የበቃው አድርገኝ። የህዝብን ኃጢአት አታስብባቸው። ለሞቱት አባቶቻችን፣ ለወንድሞቻችን፣ ለእህቶቻችን እረፍትን ስጥ። ህዝብን በካልነት ሀጽን ተጠብቃቸው። ከአንድ ልጅ ጋር ለአንተ ምስጋና ይገባል ለዘላለሙ። በኪሩቤላ አድሬ የምትኖር አምላካችን፣ ወይ በመላእክት ዘንድ ትከበራለህ፣ ትመሰገናለህ። የተቀደሰ ማደሪያ ከሆነ አዳራሽ እንገባ ዘንድ ያደልከን አንተነ የምስጋናን ቅድስና እናስብ ዘንድ የማታውን ምስጋና እናቀርብል ዘንድ የሁላችን መማጠን ተቀበል። ሰማያዊ ምስጢርን በምናስብበት እምነት ረብ ጥቅምን ስጠን። ሁላችንን ያለመጨነቅ መጨነቅ ያለ መሸነፍ ያለ መሰናክል ጠብቀን። እግሮቻችን ከድጥ አይኖቻችን ከሰውነታችን ከኃጢአት ሞት አድነን። ከቀድሞ ጀምሮ ያገለገሉን አቶ በርሱ ያለ ክብር ለአንተ ይገባል፣ ከርሱ ጋር ከመንፈስ ቅዱስም ጋር ዛሬም ዘወትም ለዘላለም አሜን። ሁሉን የሚይዝ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔርን እንማልዳለን። ሁሉን የሚይዝ አምላካችን እግዚአብሔር በሁሉ ለተመሰገነና ለተደነቀ ስሙን ዘምር እናመሰግን ዘንድ ለተመሰገነውም በዚህ ቦታ እንድንቆም ዳግምኛ ደስታ ሰጥቶናልና ሁሉን የሚይዝ አምላካችን እግዚአብሔር ነው። ሁሉን የምትይዝ ጌታ ሆይ እንለምናሃልን፣ ማልዳን በመላው ሌሊት እንደጠበቀን ወደ ቀኑ ብራን ዳግመኛ እንዳደረስከን በሚመጣው ሌሊት ጠብቀን፣ ፍቅርን ያለ ኃጢአት በሰርክ በሌሊት ስጠን። ከሌሊት ፍርሃት ወደ ጨለማ ከሚወስድ ሀዘን አድነን፣ ከአመጸኛና ከሀሰተኛ ሰው ተቤዠን። ሰው እንደ መሆናችን የበደልነውን የተሰወረውን ይቅር በለን፣ አንተ እግዚአብሔር ቸር፣ ሰውን ወዳጅ ነህና። በአንድ ልጅ በእርሶ ያለ ክርጽ ላንተ ይገባል ከእርሱ ጋራ ከመንፈስ ቅዱስም ጋራ ዛሬም ዘወትም ለዘላለሙ

እመቤታችን ቅድስት ድንግል ማርያም ሆይ ለአብርሃም ለይስሐቅ፣ ለቅዱስ ያሬድ፣ ለአባ ባርያቆስ፣ ለበለሴ የተለመንሽ ወላዲተ አምላክ ለእኛም ተለመኝን፣ ጣዕምሽን፣ ፍቅርሽን አታርቂብን። የእናት ልመና ደረት አያስቀልስ አንገት አያስደፋምና በዚች በተቀደሰችው ስፍራ ቁመን የምንጸልየውን ጸሎት፣ የምናቀርበው ምስጋና፣ ውዳሴ በአማላጅነትሽ በቃል ኪዳንሽ እንድታሳርግልን ለምንሻለን። አቤቱ አምላካችን እግዚአብሔር ሆይ የእናትክ ልመና የሰማዕታትን፣ የጻድቃን፣ የመላእክት ምስጋና ውዳሴ ልመና ሁሉ ሰምተችል የማትል አምላካችን እግዚአብሔር ሆይ እንደ ቀደሙት አባቶቻችን፣ እንደ ነቢያት፣ እንደ ሐዋርያት፣ እንደ አበው በአሁኑ ሰዓት የምናቀርበውን ምኅላ ጸሎት ልመና ሁሉ በብሩህ ገጽ ተቀብለ በሰላም አስጀምረ